የትኛው ዞር በልልኝ አንተ። ወይኔ፣ ተሰብስበው ልጅ ነው መሰለህ፣ ማን የሚወስደው ወይኔ፣ እናቴ! ኧረ በእናትሽ እናቴ፣ ተጨነኩኝ እኔ በእግዚአብሔር። ምንድን ነው የሆንሽው? ምንድን ነው የሆንሽው? ወደት ነው? አትንካኝ። ምን ሆነሻል እናቴ? ምን ሆነሽ ነው? ምንቴ፣ አትንካኝ ጥሩ ጉድ በቃ አጣሁኝ። እንበጣኩኝ ማማ ነው ታየው እንት ነው እኔ እነዚህን ሰዎች ልቆጣጠር ወይስ አንተን ልቆጣጠር? ይቶት እንደዚህ ቁጭ ብለው ምንድን ነው የሚያዩኝ? ማን ያየሽ? ሂድ አንተ። በቃ የት ልሂድ? አላቅም አንተ፣ ከኔ ነው የመጣኸው ማነህ? እሱ እኔ እኮ ልጅሽ ነኝ እናቴ፣ ምን ሆነሻል? ምንድን ነው እንደዚህ እያደረገሻለሁ? በስመ አብ ወወልድ እናቴ፣ እናቴ፣ አንቺ ምን ተ ኧረ ጉዴ ፈላ። እማ፣ ወይኔ በመድሀኒ ሰላም፣ ሰላም ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? አለው። እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ጾም እንዴት ነው? ያው ክርስቲያኑም ሙስሊሙም እንደታወቀው እንግዲህ ጾም ላይ ነን። ጾም እንዴት ነው? እየበረታችሁ ነው? እኛ እየበረታን ነው፣ እግዚአብሔር ይመስገን። አሪፍ ላይ ነው ያለነው። ያው እንደምታውቁት አላዛር ባለፈው እንዳያችሁት አሁን ላይ በጣም ጥሩ ሁኔታ ላይ በጣም ደስ የሚል ነገር ላይ ነው ያለው። እግዚአብሔር ይመስገን። ዛሬ ደግሞ መንቴኔን እስቲ ማሚ ላዝናናሽ ብሎ ወደዚህ አካባቢ ይዞ መጥቶኛል። እኔ ያለሁበትን ሰፈር አላውቀውም፣ ይዞ ይመጣል። ለማንኛውም መጥቼ እዚህ እስቲ ለቤተሰብ አንድ ቪዲዮ እንስራ ብለን ነው እዚህ ጋ የተገናኘ ነው እና አላዛር በአሁን ሰዓት በጣም ጥሩ ሁኔታ ላይ ነው የሚገኘው። በጣም ደስተኛ ነው፣ ስራም ለመስራት ልቡም እየተነሳሳ ነው። ጥሩ ሁኔታ ላይ ነው ያለው። በእውነት ምንቴ ከጎናችን ስላለክ በጣም አመሰግናለሁ። ተባረቅ። እናንተም ከጎናችን ያላችሁ፣ እስካሁን ድረስ ስታበረታቱን የነበራችሁ ሰዎች በጠቅላላ እግዚአብሔር ይባርካችሁ፣ በጣም እናመሰግናለን። ተባረኩልኝ። ምንቴ ግን እዚህ የመጣንበትን ምክንያት ምንድነው እስኪ፣ የምትላቸው? መጀመሪያ ቤተሰብን ሰላም በልና። ሰላም ሰላም እንዴት ናችሁ ቤተሰቦቼ? እኔ ያለው ደህና ነኝ ይመስገን። አው እስኪ ሰሞኑን ትንሽ የአዘም ቪዲዮ ምናምን አብዝተን ነበር። እኔ ደግሞ አንድ ሀሳብ አሰብኩኝና ማሚን ተባበሪኝ ብያት ይዣት ወጥቻለሁ ከቤት ትንሽ ዞር ዞር አልና እኔም አዲስ አበባን ትንሽ ላሳያት ብዬ በዚሁ አጋጣሚ ዞር ዞር ዞር ካለም በኋላ ደግሞ ትንሽ እስኪ አላዛር እናስደንግጠውና ፕራንክ እናርገው ብለን ማሚን አወራኋት። እሷን በሀሳቤ ተስማማች። እንግዲህ ያበደ ፕራንክ አዘጋጅተናል። እንግዲህ እናያለን እንግዲህ እናያለን ምን እንደሚፈጠር እናንተም ያው እስከ መጨረሻው ድረስ ተከታተሉን። እና ቆንጆ ነገር እስኪ ተዝናኑ ቤተሰቦች። ሰሞኑን ያው እኛ ስንከፋ እኩል ከኛ ጋር የተከፋ አለ፣ በውስጥም ለማሚም የጻፋችሁ ለአላዛርም ብዙ ብዙ ብዙ ነገሮችን አልፈናል እና እስኪ እኚህም ቤተሰቦች ደግሞ እናዝናናቸው ብለን ዛሬ መጣ ነው። እና ቤተሰቦች እንግዲህ እንደምታውቁት እስከ ዛሬ ድረስ አላዛር ማሚን ሲጮትባት፣ ያስደነግጣት፣ ያስለቀሳት ሁል ጊዜ አለን የተዚህ እና እኔና ማሚ ደግሞ ዛሬ ተመካክረን እስከ መሽኖሱ ብቻ የሚጫወትብን ብለን ዛሬ እንግዲህ በቀልም ነው። ማሚ እንግዲህ በማሚ ነው ፍራንኩ የምናደርገው። ማሚም እንግዲህ ደስ ብሏታል። አዲስ አበባ ስላለች ብዙ ነገር አስተካክላለች። ትላንት በተለቀቀው ቪዲዮ ላይም ከትላንት ወዲያ ባለው ላይም እየተፈጠረ ያለውን ነገር እያያችሁ ነው። ዛሬ እንደዚህ ማሚም እየሳቀች ደስተኛ ሆና በቃ ምን እኔ ራሴ የእውነት በጣም ነው ይሄን በማየቴ ደስ ያለኝ። እንግዲህ የፕራንኩን ሐሳብ ምን ልናረግ እንዳሰብን ደሞ ለቤተሰቦች ማሚ አንቺ አስረዳቸው። እኔን አስረዳቸው። እና ቤተሰብ ያው ፕራንክ እናድርገው ብሎ ሐሳቡን ሲያመጣልኝ እኔ ደሞ ያው እንግዲህ ትንሽ እስቲ እኔንም ትንሽ ብዙ ፈተና መጥቶብኝ የለ፣ እስቲ ቆይ በዚህ ላስደንግጠው፣ መደንገጥ ምን እንደሆነ እሱም እንዲያየው አስበን ፕራንኩን አስበናል። እና ፕራንኩ እንግዲህ ያው ለእናንተ አዲስ አይደለም። አንትኑ ራሱ ከዚህ በፊት አድርጎታል። የሆነ ሰው ላይ ለሆነ ሰው ጋራ ይህንም ፕራንክ ሰርቶታል። ያ የሰራው ፕራንክ ደግሞ ያን ሰውን ያስደነገጠበት፣ ዛሬ ግን በዛው አይነት ፕራንክ ትንሽ ይዘቱ ለወጥ ያለ ቢሆንም ግን እራሱን በሆነ ደግመነዋል። በዛ ፕራንክ ግን እስቲ እሱ ደንግጦ ምን እንደሚሰማው ማየት አለብን። እንግዲህ የኔን ትወና ደግሞ ዛሬ ታዩታላችሁ። እችልበታለሁ አልችልበትም፣ አላውቅም። እሱን እንግዲህ ታዩታላችሁ። ለማንኛውም ተከታተሉ። ዛሽ ከተገባለ ግን እዛሽ ስር ትደበቃለህ። ዛጋ ደስ ወደዛ እሱ ጋር አሪፍ መቶላል አይከለክልማ። እንግዲህ አሁን ደውልለታለው። ማሚ እንዲ እንዲሆን አለች ብዬ ስጠራው እስኪ እንዴት ሆኖ እንደሚመጣ አንድ ላይ ሆነን እንከታተል። በቃ እንግዲህ ደውልለታ አለ ደውልለታ ሄላው፣ ሄሎ። አቤት አቤት። ስማ፣ የት ሆነ ነው? አ የት ሆነ ነው ማለት? ያራክ ነው። አ በእናት ማሚ እኮ ታመመችብኝ። ጸጥ ጸጥ አለችብኝ ማለት ከዛ እዚህ የሆነ ቦታ ምንድን ነው የፏፏቴው ያለበት ቦታ፣ ወቋ። የት ነው የት? ይሄ እዚህ በኮብልስቶኑ በኩል ስትሄድ ፏፏቴው ያለበት ቦታ። ጸጥ ጸጥ ጸጥ አለችብኝ። በቃ አታወራም ምን አትልም። ከዚህ በፊት እንዲያረጋታል እንዴ? ምን ላደርገ? በጣም ፈርቼ ነው ያለሁት። ቆይ መጣው የሚሆነው ነው። እሺ ቶሎ ድረስ በእናትህ በጣም ደንግጬ ነው ያለሁት። እሺ ግዲ ግን ግትር ግትር እንዴት ነው ካሜራ ማን አሪፍ ነው ተሆነው ይሁን እንዳውኑ ነው እ አይ በቃ እንደዚህ ነው የምንለው። እስኪ ድገሜ። ግን ማሚ እስከ መጨረሻው እንዳይጣለኝ እፈራለሁ። እንዴት በማሚ እንዲህ ትቀልዳለህ ምናም ብሎ አይ አይጣላም። እንዴ ፕራንክ ነው ስንለው ይመለስም። እሱ ሰውን ሲያስደነግጥ እንዴት ነው እኮ። ተናግሮ ያለሽ መቼስ እኔ አንቺ ስላልሽ አንቺን ተማምኜ ነው እንጂ እንዴት እንዲህ ትቀልዳለህ። ካቆረፈም አንድ ላይ አኩርፈን ለነገሩ ተባባሪ ነጃጅ ካኮረከም አንድ ላይ እና እንግዲህ፣ እሱ በሰው ነፍስ ሲጫወት ነው የከረመው። እስያው ምን እንደሚሰማው ያው፣ እኔ ደግሞ ከዚህ በፊት ፕራንክ ምን ያርግዩ አላውቅም። ተባባሪው ነኝ እንችለሱ ለሱ ምንቴ እንደዚህ አስባል ብሎም አይጠረጥርም። ማሚ፣ እስኪ ወደ ትወናው ግቢያ ድንገት ከች እንዳይልብኝ ጸጥጸጥ በይብኝ። እስኪ እስኪ በቃ ጸጥ በይ፣ እንደዚህ ብለሽ ቁልፍ ደስ ሆነሽ እስኪ እኔ እዚህ ጋር ቆሜ እንም እንዳያየው ዞር ወይ ልጅ ነው በቃ

ምን ሆነሽ አለና አንተ? በቃ ይሄ ማነህ አንተ? እ? ማነህ? ምን ሆነች ነው? ምን የቱ ጋ ምንም የለም እናቴ። ምንድነው? ሂድ አንተ። በቃ የት ልሂድ? አላቅም አንተ ከኔ የመጣው ማን ነህ? እሱ እኔ እኮ ልጅሽ ነኝ እናቴ። ምን ሆነሻል? ምንድነው እንደዚህ እያደረገሻለሁ? በክስማን ቦልድ እናቴ፣ እናቴ፣ አንቺ ምንድነው? አረ ጉዴ ፈላ። እማ፣ ወይኔ፣ በመድኃኒዓለም ወይኔ፣ ተከብዳለች። ምንድነው? አረ አረ፣ ሰው አለ? በእግዚአብሔር ወይኔ፣ ጨነቀኝ እኔ።

እናቴ ኧረ በእናትሽ እናትዬ፣ ተጨነኩኝ እኔ በእግዚአብሔር፣ ምንድን ነው የሆንሽው? ምንድን ነው የሆንሽው? ወዴት ነው ወይ ስትረክ ወይ በእግዚአብሔር ምንድን በጣም እኔ እነዚህን ሰዎች ልቆጣጠር ወይስ አንተን ልቆጣጠር? የቶቹ ሰዎች እዚህ ጋር ያሉትን? ይኸው እንደዚህ ቁጭ ብለው ምንድነው የሚያዩኝ? እንደዚህ አፍጠው ማን ያየሽ እዚህ ጋር? ኧረ እናቴ፣ ምንም የለም እኮ ፈልጋው ነው። እ ምን ደውስቱ ነው ነው እንደማ፣ እናቴ ማንም የለም እኮ። ምን ነክቶሻል እማ? ይኸው ማንም የለም፣ ይኸው ማንም የለም ጭራሽ ይሄው ሲለውጥ ነው? ማን ነው? ይሄው ሲጋም ምንድን ነው እናቴ? ኧረ በእግዚአብሔር ምንድን ነው የተፈጠረው? ወይኔ ያለ እናቴ፣ ማማ፣ ማማ፣ ማማ፣ ወይኔ እዚህ አካባቢ ማማዬ፣ ምንድን ነው ሄዶ? እናንተ ምፈልጋችሁ ነው? እነማን በቃ ማን ናቸው እነዚህ? እነማን? አንተ ሰውዬ ግን እነዚህ ሰዎች ታውቃቸዋለህ? እነማን ናቸው? እዚህ ጋር የተሰበሰቡትን የት አሉ? እናቴ አራ ልታሳብጅኝ ነው እንድእኔ ወድ ምን ሆነሻል እናቴ? ዛሬ ማነው እዚህ የመጣው ሲጀመር? ማን ነው ቆይ፣ ማን ነው እዚህ የመጣው? ማንን አጣው እኮ እ በዛ ሰዎች እየታዩኝ ነው ምናምን ማለት ጀመረች እኮ ማሚ

ሄሎ መነሻ አራት ኪሎ ሀያት ሀያት መደረሻ ልቀቀኝ እሺ እሺ እሺ ቶሎ እኮ እሺ አሁን ደሞ ዘበኞቹ ስጠይቅ ወደዚህ ወደ አለበት እኮ ብዙ ጊዜ ሰው አይደል መንፈስ አለ እዛ አካባቢ የምን መንፈስ

ምን ምነው፣ በቀረብኝ። በእናትህ ባትመጣ። እስቆይ፣ እናቴ እና ማማ እናቴ፣ ኧረ በቃ ይዘናት። ምን ሆነሻል? እኔ ምን አውቃለሁ እናቴ?

አንተ ፍራንክ ተደርጋል በቃ። ወቀም እንዴ፣ ምንድን ነው? አንተ ዘና አላዛ እ ምን አባት ይጨነቃል። አንተ ፕራንክ እኮ ነው። ና ካሜራውን እናውጣ። ምንድ ነው በደንብ አስገቦ ምን ይጨና እሱ ከዚህ በላይ ሳያውቁ እንዴ ሳዩ ሳዩ የአንቺ ነገር እያስደነገጡ አይደለም። በደሞ እስኪ እኔ ልጨመርና ደግሞ የሚለውን ልይ ብዬ ከሆነ ቤተሰቦች ደግሞ ሰው የለም። አንተ ምን አይነት ቦታ ነው እንዴ? እኔ እኮ አስቤበት ተጨንቄ ትዝ ይላል። ከዚህ በፊት እንደዚህ አንተም ሰው አርገ ታውቃለህ፣ ግን እኛ ደግሞ ይዘቱን ቀይረን ለየት ታርገ ነው። ክሽና አርገናት እኔና ማሚ አጣፍጠኖችን ደግሞ ያቀረብናት። እንግዲህ ቤተሰቦች በሰራነው ስራ እናንተም እንደተዝናናችሁ ተስፋ እንግዲህ አላዛርን ሁሌ፣ አላዛር ብቻ ነው ሰው የሚያስደነግጠውና ይደንግ ደግሞ በማሚዬ ሲሆን አይደራደርም። ያን ልቡን ስለማያውቅ ደካማ ጎኑን ስለማያውቅ ነው ይሄን ያደረግነው ይመስላል። እንግዲህ የምታስተላልፎ መልእክት አለ ለቤተሰብ እንዲህ ምን ይወራል? ምን ችግር አለ? ሰሌት ድንጋጤው ሊለቀው አልቻለም። ቤተሰብ ደበረ እንዴ? አንተ ግን እሺ የማሚን ትወና እንዴት አየው? እኔ ራሴ እዛ ሲጀመር ማለት ነው፣ ትወነው ስገባ ራሱ የሆነ ለካ ወደሽ አይደለም መተውኝ። ለማንኛውም ቤተሰብ ይሄን ይመስላል። ፍራንክ አድርገን ይሄን ያላስጨንቀነዋል። ጭንቀቱም ከለሆነ ያልወጣ ብሎ እናንተን እንኳን ሰላም ለማለት አደረሰን። ሰላም በላቸው፣ ቤተሰቦች። ሰላም እንዴት ናችሁ ቤተሰቦች? ደንግጠን ነበር፣ ለዛ ነው በጣም ይቅርታ። ማሚ ግን ሊታወናለች ብዬ አስቤ አላቅም። ማን ነው እሺ፣ እንደዚህ ድራማ ሚያስተምርሽ አንቺን? ማሚዬ እንግዲህ ድራማ መስራለች፣ ማንም አይችላትም። እኔም አይቻለሁ። እንግዲህ ቤተሰቦች ቪዲዮአችን ይሄን ይመስል ነበር። በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ሰላም ሁኑ፣ ሰላም ሁኑ። በጣም እንወዳችኋለን እናከብራችኋለን። ተባረኩልን። እግዚአብሔር ይባርካችሁ። እናመሰግናለን።